በወር አንድ ሚሊዮን እና ሁለት ሚሊዮን ብር የሚያገኙት ይበር፣ እንዴት ነው? ከመዳም ከመን ብር የሚቀበለው እሱ? እንዴ ሰው ሰባብ አስተሳሰብ ያለው ሰው እኮ ነው ብያለሁ። ኦኬ፣ ሁለተኛ ሲቀጥል ደግሞ ንገረህ፣ ሲቀጥል ደግሞ ንገረህ። እሱ አክብሮ ጠራ አይደለ? አንተ አክብሮ ጠራ ማለት ለምሳሌ አንተ ፍሪ ከሆንክ መሄድ ትችላለህ አይደል? አለመሄድ ግዴታ ነው እንጂ እኔ ነገ ላቂው ነኝ እስካልክ መሄድ ማድመቅ እኮ ግዴታ ነው ይሄ ሰማሰኮ ነው እንደ አጠቃላይ ነው የምነግርህ። ያለ መሄድ ደግሞ ትችላለህ አይደል? መሄድም ያለ መሄድም መብትህ ነው። ከሄድክ ደግሞ ከሄድክ ደግሞ ስጦታ ይዘህ ብትሄድ ማነው ይከረከሀል እራሳህ አይደል? እንደ ይዘህ ብትሄድ በቃ መብትህ አይደል? አንድ አበባ እንኳን ይዘህ ብትሄድ መብትህ አይደል? እንደ የሰው ነው ስጦታ እኮ አይነፈግም። አይደል? እንደ አብዛኛው ደግሞ የአብዛኛው ደግሞ ሰው ክርክሩ ምን እንደሆነ ታውቃለህ እነዚህ የማዳም ቅመሞች ምስኪን ናቸው። ለምን ይበዛበዛሉ? ለምን ይሰጣሉ? ካሰበላቸው ይስጡታ። ለሱ ብር ቀርክሰ ብቻለሁ። በእንደዚህ በጣም ብዙ ጊዜ ማለት ነው። እንደዚህ እንደዚህ አይነት ገደብ የለም ምናምን አይነት ነገር ምናምን በቃ ይወራል። ገባህ? እነዚህ ምንም ማያውቁ ሴቶች ተታለሉ፣ ተታለሏቸው ነገር እንኳን ሰጡ ብለህ ነው አፉን ማለት ያለብህ። እንደዚህ አይነት ደደብ ሰው መስጠሪያ የፈለገ ይስጥ። ግን ለምን ይሰጣሉ? እነዚህ ምስኪን ናቸው። ለምን ይሰጣሉ ብሎ የሚከራከር ሰው አለ። ባለማወቅ ለምን ይሰጣሉ? ለማስተማር እነሱን ለማንቃት አብዛኛው ሰውን እንትኑ እንደዛ ነው። በቃ አሁን ያ ነው በቃ ይህ ነገር የለውም። ሰለሞን ተርታሩ ኤልያስን በቂ ምላሽ አግኝታቸው ወር ብዬ አስባለሁ። አረ በቂ የሆነ መላሽ አግኝታ ያስባለ በአብራ የሚመጣብኝ አይመቸኝም። አንተ ሚጣ አይ ኖርማል አይደለም። ትክክል ነው ሶል። ምክንያቱም ያለውን ነገር ተረዳ። ገብቷል? መጀመሪያ አልሰማም ነበረ። የአራዳ ልጅ እንደዚህ ነው። የምሬ ነው። ትክክል፣ መጀመሪያ አዳመጥ ይቀላል። ገብቷል? ይቀድማል፣ አዳመጥ ተረዳ። በቃ ያለው ነገር ልክ እንደዚህ ነው። ገብቷል? ደግሞ እሱ ደግሞ ለመበዝበዝ ለመበዝ ምን አትቷል። ይናክል ዩቲበር ነው ጀግና ዩቲበር ነው ገብተዋል አደለ ሳሎነከኒጋ ሻተር ይሰራል። አታስቡ፣ ብር ከሌለው ይህ ናመጣበት ምናምን አያስቸግርም። እኔ ማውቀው ልጅ ነው። የመጣበት ማህበረሰብ ያውቃል፣ ስለ ሴቶቹ ያውቃል፣ ይረዳል ብዬ አስባሉ። እነሱ ለመበዝበዝ ለመበዝበዝ ይህ ናክል መሄድ አይጠበቅበትም። ገብተዋል አደለ ለዛ አይደለም፣ ለአድናቂ ሆኖ እኔ እና አንቺ ተግባብተናል ሚ ሶላ። ልክ ነገሩ ስንሰማው እሱ ላይ የማይሆን ነገር ሲያወሩ ጊዜ ልክ እንዳንተ በሱ የመጣብናል ምክንያቱም ይሁን ማንም ማታወቀው ሰው በአገር ልጅ ላይ እንደዚህ አፉን ሲከፍት ምናምን ጊዜ ይሰማል ታውቃለህ እሱ ስራ ነው የሰራው ስራ ነው የሰራው እራሱን ያስደስተው ሚስቱን ያስደስተው በቃ ሌላ ነገር የለውም ፕሮግራም ነው ያደርገው ሌላ ነገር የለውም እዚህ ጋር ገብቷል የማይሆን ነገር ሲያወሩ እንዴት እነዚህ ሰዎች እንደዚህ ሊያወሩ ይችላሉ ብለን በዛ ነገር ነው ሌላ ነገር የለውም መጨረሻ አንድ ነገር ልንገርክ። የሆነ ሰዓት እንትን ሲባል ዩቲዩብ ምናምን ያው ታውቂያለሽ የሆነ ነገሩ ምናምን ለማጋነን ያወጣ ጀራድ ጀምል ልጅ ምናምን ተብሎ የሆነ ሰዓት ላይ ዩቲዩብ ሲሰራ ጭራሽ አብርሃምን እንገላ አለም ጭራሽ አዲስ አበባ ሲሄድ እነዚህ ልጆች ላገኛቸው ብዬ ውላዝቻለሁ ብለህ ታምነኛለህ?

አላወርድም ከፈለክ መስማት ትችላለ ሱሱ እና ሚጅበት ና እኔ ሀሳብ የምሰጠው የመዳም ቅመሞች ባለው ነገር ላይ ነው። የመዳም ቅመሞች የፈለገ ሰው መስጠት ይችላል። ግን እሱ አንጡ እንደዚህ አንጡ ብሏል። በጣም ብዙ ነገር ተብሏል፣ ብዙ ነገር ተወርቷል። ማስረጃ ያምጡ፣ ለዚያ ያሉበት ነገር ማስረጃ ያምጡ። ኦኬ ሁሉንም እናቃታለን እዚ ተቀምጣ በጣም ብዙ የሚዋሩትን እኮ እና እነሱ ምን እንደሆነ እናቃለን። ግን ጊዜ ይለህ ብለን እንጂ ችግር የለውም፣ ለሱ እንመጣበታለን። ግን ማስረጃ ያንጡ። የሰውስም በዝም ብሎ ባገኙበት አይጠፋም። እሱ ሰርቶ ነው ደግሞ ይሻል። አብርሃም ታደሰ ገና ይበልጣቸዋል። መሬት ለመሬት ገና ይንደፋደፋሉ፣ ያብዳሉ። ይሄዳል ገና ምን አይተው አሰቆረቶ ይሄድልኝ። ንገሪልኝ፣ ንገሪልኝ እናቴ ነው ማለት ነው። ኒውዮርክ ነው። ለሰው ለመልሱ ደሞ ኒውዮርክ ነው። ዱባይ ሰረገ ብለው እ ኒውዮርክ ነው። ችግር የለም ምን

ሰላም እንዴት አረፈዳችሁ? ሁላችሁንም ሰላም ብያለሁ። ሁሉም ሰው ሲገባው ከአበረሸና ከሩታ ጎን እንደሚቆም ተስፋ አረጋለሁኝ። እኔ ከሶስት ቀን በፊት እና አብርሽን አይቻቸውም፣ አላቅም። ዩቱባቸውንም አልከታተልም። ምንም መዋሸት አያስፈልግም ማለት ነው። እና ከሶስት ቀን በፊት እና አብርሽ እዚህ ዱባይ መጥተው ሰርግ እንደሚያደርጉ ጭንጭምታ ሰምታው፣ ሚዲያ ላይ በጣም ተቃውሞ ነበረ፣ በየቤቱ ማለት ነው። ትልልቅ ቲክቶከር የምንላቸው የእነሱን ፎቶ ዘቅዝቀው ዛሬ አያት መሆን የሚችሉ አብርሽን ወልደው የሚያሳድጉ የአብርሽንእና የሮታን ፎቶ ዘቅዝቀው ሲቃወሟቸው ነበር እና እነዛ ሲቃወሙ የነበሩት ታላላቅ ቲክታከሮች ደግሞ እዚህ ቲክቶክ ላይ እድሜያቸውን የጨረሱ አስር አስራ አምስት ዓመት ቁጭ ብለው ምንም ለውጥ ያላመጡ የሆነ ማህበረሰብ እንደግፋለን ብለው ጊፍት ሲሰበስቡ ቀፈታቸውን ሲሞሉ የነበሩ ሆዳደሮች ናቸው እና አብርሽን ዛሬ